እንግዲህ ዳጣ ቤተሰቦቿን እምን ደረጃ ደረሰች የሚለውን አብረን የምናየው ይሆናል። ዳጣ ቤተሰቦቿን አግኝታለች። ሞገስ ተባብሯት ቤተሰቦቿን እንድታገኝ ያጠያየቀው ባህር ዳር የሄደው ሰውዬ ተገኝቶ መጣ። እሱም ደግሞ በጠቆማቸው አቅጣጫ ቀጥታ ሄዱ። ዳጣ እዛ ስትደርስ እናቷን ለማግኘት ቸኮለች። ሞገስ ደግሞ ከመጠን በላይ በጣም ፈርቶ ነበር። እዋክሽ እንዳጣይ ሌላ ቀን እናድርገው እኔ በጣም ልቤ ፈራ አላት። እሷም ምን ሲደረግ ሌላ ቀን ይሆናል? ምን አስበህ ነው? በማለትም ተናገረች። ና ምኑን ነው የምትፈራው? ይሄን ግቢውን ነው? እኔ ለግቢው ጣጣ የለኝም። እኔ እናቴ ማገኘት ብቻና ብቻ ነው የምፈልገው። ስለዚህ እናቴ እንደማጥለኝም እርግጠኛ ነኝ በማለት በሩን ቆረቆረችው። ያን ጊዜ በጣም የፈራው ሞገስ ምንድን ነው በማለትም ልቡ ተጨነቀ። ዳጣ እናቷ ወታ ስታያት በጣም ተደሰተች። ሁሉን ነገር ካጣራችና ከጠየቀች በኋላ እናቷ መሆናቸውን አረጋገጠች። እናቴ አንቺ ኮ ጨክለሽ እንደማጥኛቅ ነበር በማለትም መለሰችላት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ ዳጣ ቤተሰቦቿን አግኝታ እየተደሰተች ትገኛለች። በተለይ ከምንም በላይ ለእናቷ ያላት ቦታ እጅግ የላቀ ነበረ። ዳጣ እናቴን አግቼ እቅፍ አድርጌ ውስጤን እንደማወራት ተስፋለኝ፣ እያለች በማን ቀን ታወራለች። ነገር ግን የምታስበው አባቷ አውጥቶ የጣላት መስሏት ነበረ። አሁን ያማ ላይ ይህም እናቷን አግኝታለች። ወንድ ስለ ጣላት ብቻ አባቴ ነው ብላ ለአባቴ ያላት አመለካከት ከባድ ነበረ። ሌላው ነገር ሞገስ እንግዲህ ዳጣም በመተባበር ቤተሰቦቿን እንድታገኝ አድርጓታል። በጣም ደስ በሚል ሁኔታም እያሳለፈች ትገኛለች። እናትየዋም እሷም ሲገናኙ በሀዘን ተዋጡ። ሌላው እንግዲህ ሞገስን የሚከታተለው ዝና በገዛ ጊዜው ተዋረደ። ዝና አሁን እያደረገ የነበረው ነገር ሞገስን ከዚች ዓለም አሰናብቶ ሉላን የግሉ ለማድረግ ነበር። ግን ደግሞ በፍጹም አልተሳካለትም። ሉላ በጣም የምትወደው ሞገስን እንጂ ዝናን አይደለም። በሕይወትሽ የሚጠጥትሽ ምንድን ነው ብሎ ሲጠይቃትም በሕይወቴ የሚጠጥተኝ ከዝና ጋር በስቃይ ያሳለፍኳቸው ጊዜያት ናቸው አለችው። ለሞገስ ሌላስ አይጠጥተሽም ሲላት እኔ የሚጠጥተኝ በሱ ነው ስትልም እኔ ደግሞ የሚጸጽተኝ ልንገርሽ አላት። ምንድን ነው? አንቺ አጠገቤ የሆነሽ እየናፈቅሽኝ ብሞት መቼም ራሴን ይቀራልለውም ሲላት፣ እኔ መናፈቄ የሚቀር መስሎ ነበረ። እኔ በጣም ነው የምናፍቀው፣ ግን ምንም ማድረግ አልችልም አለችው። ሌላው ነገር እንግዲህ ባልጠበቀውና አሸንፋለው ባለበት ሰዓት እንደሚታወቀው ዝና በጉረራ አንደኛ ነው። በተግባርም ዛቱ ትልቅ ስለሆነ የሚያስፈራራ መስሎ ነበር የሚታየው። በእርግጥ ለሚያየው ሰው በጣም የሚያስፈራራ ሰው ነው። በተለይ ዳጣ በጣም ትፈራዋለች። እናም ዛሬ ብሩኬና ዳጣ ሞገስን ለማግኘት ተቀጣጥረው እየሄዱ እያለ ሞገስ ደግሞ ብሩኬን ላለማየት ሲል በቃ ደውሎ ማን ጋር ነው የመጣሽው አንቺ ብቻሽን ብልሽ ጭራሽ ሚስቴን አሳልፎ የሰጠውን ጥላቴን ይዘሽ ትመጫለሽ አላት። እሷም አረ ምን አስበ ነው እንዴ ሞቂ፣ እሱ ይቅርታ ሊጠይቀ ይፈልጋል። ቡራኮ በጣም ስላንተ አስቧል፣ ስላንተ ተጨንቋል። እዋክን አለችው። ቢሆንም ለዝና ይዞ መቶ ሉላን እንዲወስዳት ቤቱን እንዳሳየው ነው የምትፈልገው። አያላላት አረፍት፣ አንተ ምን ሆነ ነው አለችው። በቤቻው አሁን ለማንኛውም ዝና እየተከታተላቸው ስለሆነ እራሳቸውን ጠብቁ። አሁን ወደ ቤት ተመለሽ ብሎ ይዟት ጥሏት ዘግቶ ሄደ። በዚህ አጋጣሚ ሞገስን ፍለጋ ብሩኬና ዳጣ እየተሯሯጡ መስመሩን እየሄዱ እያሉ እራሱን ጀዝቦ እሱና መሀሌት ወደነ ብሩኬ ያመራ። እነሱም ሞገስን እየፈለጉ እያለ ዘወር ስትል ዳጣ መሀሊትንና ዝናን አየቻቸው። ብሩኬ፣ ዝና ቡራ፣ ዝና ቡራ፣ ዝና አለችው። ከዛም ብሩኬ እዩልሽ፣ ወደ የትም እንዳትንቀሳቀሽ፣ በቃ ምንም አያመጣም፣ ምንም የፈጠር ነገር የለም፣ ምንም አያረግሽም አላት። እዋክ ይገለናል፣ አትችለውም እና መውጣት አለብን አለችው። በፍጹም እኔ ብሩክ አልሸሽም በማለትም ተጋፈጠው። ዝናና ብሩኬ አንዳንድ ነገር መመላለስ ጀመሩ። በዛን ሰዓት ከዚህ በኋላ አላደርገውም ሉላ የት እንዳለች ታሳየኛለ። ያ ቦቅቧቃ ጓደኛ ሞገስ ሲለውም አላቅም ሉላ የት እንዳለች አላቅም። ስለዚህ ከዚህ በኋላ ማንም ሰው አይፈራህም ሲለውም እኔን ስለማታቅ ነው፣ በማለት እጁን ሰነዘረ። ብሩኬ ግን የዋዛ አይደለም። ማንም አይደፍረውም የተባለውን ዝና ደፈረና መልሶ በቦክስ አጠጣው። ወደቀ። ቀጠለና ተነስቶ ብሩኬን ጣለው። ብሩኬ የወደቀ መስሎ ግን ለሲስተሙ ነው። ተነስቶ እንዳይሆን አድርጎ ቀጥቅጦ ዘረረው። ይህን ጊዜ ዳጣ በደስታ ማቅራራት ጀመረች ከዛም ቀጠለችና ድንጋን ስታ እዚህ ነበር ማለት አንተ ዘንዶ እያለች ዝሆን እያለችም መሳደብ ጀመረች ይህን ጊዜ ማሊት በጣም ተጨንቃ እባክህን ብሩኬ ይበቃሃል እባክህን ይበቃሃል እራሱ አብጧል ሰበብ ይሆንብሃል አለች ይህን ጊዜ ዳጣ ቡራ እውነት ነው ይሄ ነገር በቃ አለች። መጀመሪያ ግን በቃ አንተ እሱን ካያስገው እኔ ለማህሌት አላንስም እጣፋ ጥፋት አለሁ ብላ ነበረ ዳጣ። ማህሌት በድንጋጤ ጸጥ ብላ ቆመች። ከዛም ቀጠለች እና ብሩክ እንደሚበቀላት ስለምታውቅ በቀለኛም ነው ብላ ለዝና ብትነግረውም ዝና ግን እኔንም ንፎ እያለ መጎረር ጀመረ። ግን እንዳለውም እንደ ጉራው ሳይሆን እንግዲህ መሬት ላይ ተዘርሮ ተደበደበ። ከዛም ዳጣ ይዘው ስትዲ ብሩኬን በቃ ተነስ ስትለው አልነሳም ተኛንች እንጂ አለዝና መሀሊት ባክህን ተነስ ራስ ሀብጧል። ሐኪም ቤ መሄድ አለብህ አለችው። እኔ ማን እንደሆንኩ አያቅም። እባብ መሬት አፈር ልሶ እንደሚነሳም አያቅም። እኔ ያሳየዋለሁ በቅርቡ በማለትም ተነስታና ወደዛ ሄደ። ማሌት ከኤፍራታ ጋር ሄዳ የተፈጠረውን ነገር ነገረቻት። እንደው እሱን ካሸነፍ እውነት ጎበዝነሽ አለች። እናም ብሩኬና ዳጣም ወደ ቤታቸው ሄዱ። እቤት ሂዳ እውልህ ቡራ፣ እኔ የምፈራው በምሳሌ እንዳይጎዳ ነው፣ ይሄ የተረገመ ዝና አለችው። አታስቢ ምሳሌ ለፖሊስ አመልክቻለሁ ምንም ነገር ብትሆን ዝና ነው ተጠያቂው ብዬ ፖሊስ ለሱም ደብዳቤ ልኮለታል አለች አላት አረባክኔንም እንደዛ አድርግልኝ ስትል ይኸውልሽ ዳጣ እኔ ያለው ምንም አያረግሽ ሃላት ከዛም በራሷ ተማመነች ሌላው እንግዲህ ለማሬት ተደወልላት ለማሌት የተደወለላት ሞገስን እና ሉላን አገኘዋት የሚል ነበረ። በጣም ደስ ብሏት ለዝና ልትደውል ስትል ኤፍራታ ቀለም ማረገቻት። ምንድን ነው ምን ተገኘ? ስትላትም ይኸውልሽ አገኛቸው እኮ በቃ። ማንን? ሞገስንና ሉላን አንጂ ዝናን እንትውጇለሽ አይደል? በጣም ናፍቆኛል የዝና ጉራው መልከ መልካሙ ሀብቱ ሁለ ነገሩ በጣም ነው የናፈቀኝ አለቻት። እና ታዳ ሚስትህን አገኘህ ብለሽ ትደውይለት? ታፈቀርሽው ሉላ የሱ ሆነች አደለም? አገኛት ማለት አደለም? አለች ፍራታ። አሃ የሀሳብሽ እውነት ሳይሆን አይቀርም በማለት መሀሌት ተስማማች። እናም ልክ ነሽ፣ በቃ አልደውልለትም ለመደወሉ ትንሽ ልቆይ በማለትም ጸጥ አለች። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ።